መሀመድ አብዱራህማን እባላለሁ። የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር። በዋናነት ይህን ፕሮግራም ስናዘጋጅ የምንሰራቸው የመሰረተ ልማት ስራዎች ላይ ስራ እድልን ከመፍጠር የሚፈጥረው የስራ እድል ጥራቱን የጠበቀ እንደዚሁም አካታች መሆን ስለሚገባው ይህ ጉዳይ በአፍሪካ ደረጃም አጀንዳ ሆኖ እየቀረበ ያለ ጉዳይ ስለሆነ በአህጉር ደረጃ ያለውንም ልምድ ቀምረን ወደ እኛ ሀገር ማምጣት የምንችልበትን አጋጣሚ ለመፍጠር ያስችላል በሚል ያው ሰፊ ዝግጅት እናደርግ ቆይተናል። ከአይሎ ጋር በጋራ በተበበር እንደዚሁም ከኛ ሚኒስቴር መስሪያ ቤት ከከተማና መሰረተ ልማት ሚኒስትሪ ጋርም በጋራ ሆነን ስንዘጋጅ ቆይተን ባለፉት ቀናት ስናይደቆየ ነው። ዝግጅቱን በተሳካ ሁኔታ አጠናቀን ኮንፈረንሱ ተካሂደዋል ማለት ነው። የእኛን ልምድ በስፋት አካፍለናል። ሰፋፊ የሚባሉ የምርምርና የጥናት ጽሁፎች ቀርበዋል። ሌሎች የአፍሪካ ሀገሮች በዚሁ መሰረተ ልማትን በስፋት የስራ እድል በመፍጠር በመፍጠርም አካታችን በሆነ መንገድ መስራት የሚያስችሉ ልምዶችና ተሞክሮዎችን ለማግኘት የቻለበት መድረክ ነበር ብሎ መውሰድ ይቻላል። በእኛም በኩል ያለውን ለማካፈል በሌሎች በኩል ያለውንም ልምድ እንደዚሁ ለመቅሰም ለመጋራት የቻለበት መድረክ ነበር። በእኛ በኩል እንግዲህ በተቻለ መጠን በማሽን በኮንስትራክሽን መሳሪያዎች የሚሰሩ ስራዎችን በሰው ኃይል መተካት የሚቻልባቸውን አማራጮች፣ አጋጣሚዎች ማየት እንደሚገባን የተመለከትንበት ሂደት እንደነበር ለማየት ችለናል። በማሽን ብቻ የሚሰሩ ስራዎች እንዳሉ ሆነው ደግሞ በሰው ኃይል ተክተን መስራት የምንችላቸው ስራዎችም እንዳሉ ለማየት ችለናል። ግንጪ ላይ የሌበር ቤዝድ ማሰልጠኛ ተቋም አለን። ይህንን ተቋም ማሳደግ፣ ማስፋት እና በዛው ሰፋ ላለ የሰው ኃይል የስራ እድል የሚፈጠርበትን፣ ልምድ ክህሎት የሚዳብርበትን አጠቃላይ አሰራር ማምጣት እንዳለብን በሰው ኃይል የሚሰራቸውን ስራዎች በቴክኖሎጂ መደገፍ ከተቻለ ደግሞ የበለጠ ምርታማ፣ የበለጠ ውጤታማ ሊያደርግ እንደሚችል ያየንበት ቆይታ ነበር። በተመሳሳይም ስራ በሚሰራበት ሂደት በስራ አካባቢ የሰራተኞችን ደህንነት አጠቃላይ የህልዝን ሴፍቲ ከጤንነት ከደህንነት ጋር የተያዙ ስራዎችን አንድ ላይ አስተሳስሮ ማየት እንደሚገባ ነው። ጥራት ያለው ስራ እና ጥራት ያለው የስራ አካባቢ መፍጠር ላይ ተግተን መስራት እንዳለብን የተማርንበት የተረዳንበት ቆይታ ነበር ብሎ ማንሳቱ ተገቢ ነው። የመሰረተ ልማት ስራዎች የስራ እድል መፍጠር መቻል አለባቸው። በሚገባቸው ልክ ምቅ አቅም አለ። ስራው መስራት በራሱ አንድ ጉዳይ ሆኖ ሳለ በሂደቱ ደግሞ በተቻለ መጠን ስራችን አድርገን የስራ እድል እየፈጠረን ቢሄድ ይገባናል የሚለውን ነገር ወስደናል። ይህንንም በምንተገብራቸው ፕሮጀክቶች ላይ ተግባራዊ ማድረግ ይገባናል የሚለውን ነገር ወስደናል። የስራ አካባቢ ደህንነትንም እንግዲህ ህጉም አለ፣ አዋጁም አለ ከዛ ባለፈ መሬት ላይ በሚወርድበት መልኩ መተግበር ይገባናል። የሰራተኛውን አጠቃላይ ደህንነት በጠበቀ ሁኔታ ስራዎችን ማከናወን ይገባል የሚለውን ነገር በደንብ መውሰድ ይገባናል፣ መተግበርም ይገባናል የሚለው ነገር እንወስዳለን ማለት ነው። ከዚህም ባሻገር ቴክኖሎጂን መጠቀም የበለጠ ምርታማ ያደርገናል። በሰው ኃይል የሚሰሩ ስራዎችን በቴክኖሎጂ ከደገፍን በአንድ በኩል የስራ እድል እንፈጥራለን፣ በሌላ በኩል ደግሞ የሚፈለገውን ውጤትና ምርታማነት በማየት በኩል ውጤት እናመጣለን የሚለው ነገር ወስደናል። ይህን ሁሉ ቀምሮ የአሰራር ስርዓታችን አንድ አካል አድርገን ለምንሰራቸው ፕሮጀክቶች ላይ ውጤት በማምጣት የኅብረተሰቡን አጠቃላይ ተጠቃሚነት ከፍ ያለ ደረጃ ላይ ማድረስ እንደሚገባን የተረዳንበት ሂደት ነበር ብዬ ይወስዳሉ። በሚቀጥለው ስንገናኝም ምን ላይ ደረሱ የሚለውን ነገር የምናየው ይሆናል። እንግዲህ ኮንፈረንስ ላይ የተነሱ ነገሮችን በዋናነት ሲገለጽም እንደነበረው ከስምምነትም መግለጫ በዘለለ ሁኔታ ተግባራዊ ማድረጉ ላይ ጠንክሮ መስራት ያስፈልጋል። በሚቀጥለው ዛምቢያ ላይ በሚደረገው ኮንፈረንስም ቢሆን እዚህ ዛሬ የተስማማንባቸው ነገሮች ምን ያህል ተተግብረዋል፣ አንኳር ነጥቦች ምን ያህል ወደ ስራ ተገብቶባቸዋል የሚለውን ነገር አይ ቲንክ እኛም ቀጣይ ስራዎች ላይ የምናካብተውን ልምድ ጭምር ይዘን የሚቀርብ ይሆናል ብለን ነው የምናስበው።